እሬቻ የኦሮሞ የገዳ ስርዓት ለዓለም ካበረከታቸው ሴቶች መካከል አንዱ ነው። እሬቻ የኦሮሞ ሕዝብ ላለፈው መልካም ዘመን ለፈጣሪው ምስጋና የሚያቀርብበትና ለመጪው ዘመን መልካም ምኞትና ተስፋን የሚሰንቅበት ስርዓት ነው። እሬቻ የአደባባይ በዓል እንደመሆኑ መጠን የአከባበር ስርዓቱን ለመታደም በርካቶች ከተለያዩ የሀገሪቱ ክፍሎች ወደ አዲስ አበባና ቢሾፍቱ ያቀናሉ። እሬቻ ጠቀሜታው ዘርፈ ብዙ የሚሆነውም እዚህ ጋር ነው። ምክንያቱም የአከባበር ስነስርዓቱን ለመታደም የውጭ ሀገራት ዜጎች ጭምር የሚሳተፉበት በ መሆኑም ይህም የቱሪዝም ዘርፉን በማነቃቃት ኢኮኖሚያዊ ጠቀሜታን ያሳድጋል። ሀገር በዚህ ልክ ተጠቃሚ እንድትሆን ታዲያ ለቱሪዝም ዘርፉ አጋዥ የሆኑ የግል ባለሀብቶች ጥራት ያለው አገልግሎት እንዲሰጡ ይጠበቃል። እሬቻና ኦሮሞ አይለያዩም። ኦሮሞ እንግዳ ተቀባይ ነው፣ አቃፊ ነው ይባላል። አቃፊ በተግባር የሚገለጽበት በኦሮሞ ውስጥ ነው። ያ ደግሞ እንግዳን መቀበል መቀበል ብቻ ሳይሆን አክብሮትን መስጠት የተለየ እንክብካቤን መስጠት ከኦሮሞ ባህል የሚመነጭ ስለዚህ ያንን አያይዘን እኛ ያንን አያይዘን ምን ጨምራቸው ነገሮች ጨማምረንበት እንግዶቻችንን ተቀብለን ለማስተናገድ ዝግጅት ላይ እንገኛለን ማለት ነው። ከስተምር ማለት ለኛ ንጉስ ነው። ንጉሶቻችን ለመቀበል ደግሞ እሱ ላይ አሁንም ልምምድ ጀምረናል። እያዘጋጀን ነው፣ ሬዲ እየሆነ ነው። እንግዲህ እሬቻም በሰላም ይምጣልን እያልን ነው። በኢሬቻ ሆረ ፊንፊኔና ሆረ አርሰዴ አከባበር ስነ ስርዓት ላይ ለመካፈል በርካቶች ወደ ስፍራው ይንቀሳቀሳሉ። እንደ መተላለፊያ እንደ ማረፊያም ከሚጠቀሙበት የሸገር ከተማ አስተዳደር ብዙ ይጠበቃል። ሬቻ ቢዝነስ ሊያንቀሳቅስ የሚችል እጅግ በጣም ፓወር ያለው ትራንዛክሽን ሊፈጥር የሚችል በዓል ነው። ስለዚህ ሸገር ላይ በቱሪዝም መልኩ ኢንቨስት ማድረግ የሚፈልግ ሰው ከመቼውም ከማንም በላይ ከሌላው ዘርፍ ባልተናነሰ መልኩ ውጤታ መለው እንደሚችል ማንም ጠንቆ ሚያቅ ይመስለኛል። እሱም መለሻ በማድረግ ብዙ ዝግጅት የተሰራበት ሁኔታ ነው ያለውና ውጤታማ ይሆናሉ። የኢሬቻ በዓል አከባበር ስነ ስርዓትን ለመታደም ወደ አዲስ አበባና ቢሾፍቱ ከተማ የሚመጡ ጎብኚዎችን የቆይታ ጊዜ ማራዘም የሀገርን ተጠቃሚነት ያሳድጋል። ይህ የሚሆነው ግን ጥራት ያለው ሳቢና ምቹ አገልግሎት ማግኘት ሲችሉ ነውና ይህንን መሰረት ያደረገ ስልጠና በሸገር ከተማ አስተዳደርና የኦሮሚያ ክልል ቱሪዝም ኮሚሽን ተዘጋጅቶ በሸገር ከተማ አስተዳደር በሆቴልና ቱሪዝም ዘርፍ ለተሰማሩ የግል ባለሀብቶች ስልጠና ተሰጥተዋል።